የጌታችን የምራይታችን የሞትንና የመከራውን ነገር የሚናገር በዕለት ሰሉስ የሚጸለይ የሚነበብ ድርሳን ይህ ነው። ጌታችን ኢየሱስ አይሁድ አስቀድሞ ወደ ሐና ወሰዱት። በዚያም ወራት ለካህናት ተሹሞ ለነበረ ለቀያፋ አማቱ ነበርና፣ ቀያፋ ፈሪሳውያንና የካህናት አለቆችን የመከራቸው ነበረ። ህዝቡን ሁሉ ለመምከር በተሰበሰቡ ጊዜ እርስ በእርሳቸው ይህ ሰው ብዙ ታምራት ያደርጋል፣ ምን እናደርግበት? ተባባሉ። እንዲሁም ብንተው ሁሉ ሰው ያምንበታል፣ የሮሜ ሰዎች መጥተው እኛንም መጎነቻችን አገራችን ይወስዳሉ። ቀያፋም እናንተስ የምትመክሩትን አታውቁም፣ ይህ ሁሉ ህዝብ ከሚጠፋ አንድ ሰው ብንገድል ይሻላል አላቸው። ይህንንም ያህል ከልቡ አይደለም። ይህንን የሚያለው ከልቡ አይደለም። ስለዚህ ህዝቡ ሁሉ የመወዘን ስላለው ትንቢት ተናገረ እንጂ ስለ ህዝቡም ብቻ አይደለም የተበተኑት የእግዚአብሔር ልጆች በአንድነት ሊሰበስባቸው ነው እንጂ። በዚያችም ቀን ጀምረው እስከ ሞትባት አርብ ቀን ድረስ ጌታችን ይገርሉ ዘንድ ተማከሩ። ሊወስዱትም ከተክሉ ቦታ ጀምሮም እስከ ሀና ቤት ድረስ በምድር ላይ ሰባት ጊዜ ወደቀ። አይሁድ ግን በወደቁ ዋዝነው ከሚያነሱት ይልቅ ከፊትና ከኋላ ሦስት መቶ አርባ ጊዜ በእግራቸው ረገጡት ሳለ ጦርንም መርገጥ እንዲበስባቸው አላወቁም። እና አይሁድ ጌታችን ኢየሱስን ያንገቱን ስር ይሙት ብለው በታላቅ አመታት መቱት። እያንዳንዱም ለሞት የሚያበቃ 19 ጊዜ ደበደቡ። ሁል ጊዜ ለመግደል ይፈልጉት ነበር እና ጌታችን ኢየሱስም 19 ጊዜ ደብድበው እንዳልሞተ ባጁ ጊዜ ክንዶቹን ስልሳ ሁለት ጊዜ መቱት። ስጋዎቹ በሚቆራረጥ በጽኖ ስራትና በጽኖ መታም ክንዶቹን ፈጽመው ታመሙ። የጌታችን ኢየሱስ ደረቱንም ከተራበ ከጣጋ ሆዱ ጋራ ሀምሳ ሃያ አምስት ጊዜ የመቱት መራቡንም እውነት ነው። ሰይጣንስ እንኳ የጾሙን ወራት ከፈጸመ በኋላ ፈጽሞ እንደ ተራበ አውቆ ደርሱ ቀረበ። ሲፈትነውም የእግዚአብሔር ልጅ ከሆንክ ከነዚህ ድንጋዮች እንጀራ ይሆኑ ብለ እዘዝኔንም አንተንም ተረበናልና አለው። ጌታችን ኢየሱስም መልሶ ሰው የሚድን በእንጀራ አይደለም እንዳይደለ ተጽፏል፣ ከእግዚአብሔር አንደበት የሚወጣ ቃል ነው እንጂ ማለት ሰይጣን እንድልነሳው መላእክትም ሊያገለግሉት መጡ። ልዩ የሚሆን እግዚአብሔር የማይቸነፍ አቸናፊ ነው እያሉ አመሰገኑት። ዳግመኛ ጌታችን በጎዳና ሲሄድ በተራበ ጊዜ በለስም ፍሬ ፈለገ። ቅጠል ብቻ በቀር ፍሬ ስላገኘባት ዘላለም በአንቺ ላይ ፍሬ አይገኝምሽ ብሎ ረገማት። ፈጥናም ደረቀች። ደቀ መዛሙርቱም እንደምን ፈጥና ደረቀች ብለው አደነቁ። ሰው በሆነበት ወራት ሁሉ ስለኛ ተራበ። እኛን ከነፍስና ከስጋ ረሃብ ያድነን ዘንድ እርሶ በአምስት እንጀራ በሁለት ዓሳ አምስት ሺህ ሰው በአንድ ዓሳና በሰባት እንጀራ ለአራት ሺህ ሰው ያጠገበ ሲሆን ስለኛ ተራበ። ወደ ጥንት ነገራችን እንመለስ። ከተራበ ሆዱ ጋር በደረቱም በመቱት ጊዜ የታሙትን ሰዎች በትእዛዙ ያዳናቸው የጌታችን ኢየሱስ ልቡ በሰውነት ውስጥ እንደሰም ቀለጠ። ዳግመኛ የመቶ አለቃ መጥቶ ማለደው፣ ጌታ ሆይ ራራልኝ ልጄ ልጄ በጭንቅ ታሞ ከቤተ ህማሙ ተኝቷልና አለው ጌታችን ኢየሱስም እኔ መጥቼ ያድነዋለሁ አለው ይኸውም ሹሙ መልሶ ከቤቴ ልትገባ አይገባህም በቃለ ሄዳም ብለህ እዘዝ ልጄም ይድናል እንጂ አለው እኔም እንጂ ገዢ ነኝ የምገዛቸው ጭፍሮች አሉኝ ከዚህ ያለውን ሂድ ብለው ይሄዳል ሌላውንምና ብለው ይመጣል ወዲያውም ይህን አድርግ ብለው ያደርጋል አለው ጌታችን ኢየሱስም ይህንን በሰማ ጊዜ ያደነቀ፣ ለሚከተሉትም ሰዎች አላቸው፣ በእስራኤል ውስጥ እንደዚህ የሚያምን እንዳላገኘ እውነት እላቸዋለሁ። ብዙ ሰዎች በእኔ ስም አምነው ከምስራቅና ከምዕራብ ይመጣሉ። ከአብርሃም ከኢሳቅ፣ ከያዕቆብ ጋር በመንግስት ሰማት ይቀመጣሉ። የመንግስት ሰማትን ልጆች ግን ልቅሶ፣ ጥርስ ማፋጨት ወዳለበት ጨለማ ያወጧቸዋል። በቃሉ ትእዛዝ ልጁን አድኖ ይህንን የመቶ አለቃ ሄድ፣ እንደ ሃይማኖት ይሆንልህ አለው። ያውም ሹም ወደ ቤቱ በተመለሰ ጊዜ ልጁ ድኖ አገኘው። አይሁድ ግን ደረቱን ከሆዱ ጋር በተዛዘ የሚያደን እሱን ልቡን መቱት። ዳግመኛም የከነአት የከነአን ሴት እየጩሆች መጣች። ጌታ የዳዊት ልጅ ዘንልኝ ልጄ ክፉ ጋኔን ይዞ አይሙራን ያሳጣታልና አለችው። ጌታችን ኢየሱስም ለልጆች የቀረበውን እንጀራ አንስቶ ለውሾች መስጠት አይገባም፣ አገባብ አይደለም አላት። ይህች ሴት መልሳ፣ አዎን ጌታዬ፣ ውሾችም እንጂ ከልጆች ከጌታቸው ገበታ የሚጥሉትን ፍርፋሪ ይበላሉ፣ አለችው። በልቡም ትእዛዝ ከልጇ ጋኔን አወጣ። ጌታችን ኢየሱስም ስለ እምነትሽ ያ ጋኔን ከልጅሽ ወጣ፣ ሂጂ አላት። ወደ ልቧን በተመለሰች ጊዜ ጋኔኑ ወደ ቤቷን በተመለሰች ጊዜ ጋኔኑ ከእሷ ወጥቶ ልጅቷም ድና ልብሷን ለብሳ ከአልጋ ላይ ተቀምጣ አገኘቻት። አይሁን ግን ደረቱን ከሆዱ ጋር ልቡን መቱት። በልቦናው ትእዛዝን ለምጽ ያነጻቸውን አስሩን ሰዎች አዳናቸው። ቸር ጌታችን ኢየሱስ ከበጎ ሳጥን ልቦናው በጎ ነገርን ያወጣታልና። ስለዚህም የሚራራ ልብ ግን መከራ ተቀበለ፣ እንደ ሰም ቀለጠ። በመረገጥና በመመታት የውስጥ ውሃት ሁሉ ታመሙ። ስለዚህ ነገር በተአምር መታመም የእሱ ናቸው። የትስቤትና የመለኮት ቃሎችን በአንድ ለክርስቶስ ብቻ ናቸው። አንድ ክርስቶስን ወደ ሁለት አናናር አንለየው። ሁለት አካል፣ ሁለት አምሳን ለማለት ሁለት ፈቃድ፣ ሁለት ክፍል፣ ሁለት ስራ ማለት አንለየው። ከተዋህደ በኋላ የመለኮት የትስቤት አንድ ስራ ነው እንጂ በአህያዋና በርንጭላ የተቀመጠውት እና የታዩትም የጌታችን ኢየሱስ ጭኖችን ሰማንያ ጊዜ መቱ አሉ። የተቀመጠበትም እንደ አርበኛ በሰረገላ እና ፈረስ አይደለም። ጌታችን ሰውን ለማጥፋት አይወድም እና ዮሐንስ እና ያዕቆብን የሰውነታቸውን መጠን አታውቁምን እንዳላቸው የሰው ልጅ ሰውን ሊያደን እንጂ ሊያጠፋ አልመጣም እና ዮሐንስ እና ያዕቆብ አቤቱ ኤልያስ ከሰማይ እሳት አውርዶ እንዳጠፋቸው አንተም የሰማርያን ሰዎች እሳት ከሰማይ አውርዳ አጥፋቸው ባሉት ጊዜ አላጠፋቸውም። በአህያዋ እና በወርንጭላዋ ላይ በመቀመጡ ፍቅር እና ትንንትና እንዳመጣ ወራቱም የፍቅር ወራት እንደሆነ ተገለጠ ተረዳ። ከጠላቶቹም ከአይሁድ እጅ እንዳያመልጥ በእነሱም እጅ እንዲሞት ተረዳ። ዮርዳኖስ የፈራቸው የጌታችን ኢየሱስ ክርስቶስ እግሮች አርባ ሰባት ጊዜ መቷቸውም አሉ። ዮርዳኖስም የጌታችን እግሮች ከዳርቻ ደርሱ ጊዜ አርባ ክንድ ያህል ወደ ኋላው ተመልሶ ሸሸ። እሳታውያን ከሚሆኑ እግሮቹ የተነሳ ዮርዳኖስ በእሳት እንዳፈሉት የፈላ ሆነ። ኃያላን የሚሆኑ እግሮቹ በላይ ነቁ። አንድ የነበረ ዮርዳኖስ ከታች ከሁለት ተከፈለ። በጌታችን በኢየሱስ ክርስቶስ እግሮች ስር አንበሪዎችና አሶ ይሰገዱለት። ጠላት ዲያብሎስም ጽፎ በዮርዳኖስ ያኖረውን የአዳምና የሔዋን የሌላቸውን ደብዳቤ በእግሮቹ አጠፋላቸው። ጌታችን ኢየሱስን በዮሐንስ እጅ በዮሐንስ በተጠመቀ የዚህ ምክንያት ነው እና ጌታችን ኢየሱስን በዮርዳኖስ ወንዝ ያጠምቀው ዘንድ ከገሊላ ወደ ዮሐንስ ሄደ ብሎ ወንጌል እንደተናገረ፣ ዮሐንስም እኔ ከአንተ እጠመቅ ዘንድ ወዳለው እንጂ አንተ ወደ እኔ ትመጣለህን ብሎ አይሆንም አለው። ጌታችን መልሶ ኢየሱስም መልሶ አንድ ጊዜ ስተው ይህ ለእኛ ተርላ ነውና አለው። እውነትም ነገር ትንቢተ ነቢያትን ፈጽም ዘንድ ይገባናል። ስለዚህ በኋላ ከዚህ በኋላ ተወው። ዮሐንስም ጌታችን ኢየሱስን ክቡር፣ ምስጉን የምትሆን ብርሃን የምትገልጽ እግዚአብሔር ልጅ ሆይ ይቅር በለኝ እያለ አጠመቀው። የማይዳሰስ ራሱን እንዳሰዎችን በራሱ ላይ ፈሉ መጠመቁም ክብር ስላጣም ፈንታ በክብር ላይ ክብርን አገኘን። ከጠመቀም በኋላ ያን ጊዜውን ከውሃ ወጣ። እነሆ ሰማያት ተከፈቱ። የእግዚአብሔርን መንፈስ እንደ ርግብ ወርዶ ከራሱ ላይ ሲቀመጥ አየ። እነሆ የመረቱ ደስ የሚሰኝበት የምወደው ልጅ ይሄ ነው የሚል ድምጽ ከሰማይ ወጣ። ይህ ልጄ አንድ ነው እንጂ ሁለት አይባልም። አንዱ የማርያም ልጅ ሁለተኛውም የኔ ልጅ ሊባል አይገባውም። በጎል የተወለደ ሌላ መላእክትም የሰገሩለት ሌላ አይደለም የተጠመቀው ሌላ አይደለም አንዱ ልጄ ነው እንጂ እግሮችም ህዋሳቶችም ሁሉ የደበደቡ ጠላቶቹ ግን ከጉርቦታች መሆን አለባቸው። አይሁድ እሱን በመደብደም ከደከሙ በኋላ በገመድና በራስ በጠጉር ሦስት መቶ አምስት ጊዜ ጎተቱት። ፄሙንም ይዘው ከወደቀበት መነሳት እስኪሰናው ድረስ 28 ጊዜ ጎተቱት። ከምድር አንስተው ጽህሙን ይዘው በራስ ጸጉር በጎት ጊዜ ራሱ ጠጉር ሶስት መቶ ስምንት አምስት ጊዜ ነጩ። ደግሞም ጽህሙን ሀያ ስምንት ጊዜ ነጩ። በዚህም በመከራ ሁሉ ተቆጥቶ አልተናገረም። በሚሸለተው ፊት የማይናገር በግ ነውና፣ ይህም ያማረ የተወደ በግ ዓለም ሳይፈጠር አስቀድሞ የታወቀ የተዘጋጀ ነው። በኋላ ዘመን ግን ስለ እኛ ተገለጸ። ይኸውም የዓለም ሁሉ ኃጢአት የሚያሰሪ መስዋዕት ነው። እንዲህም እየደበደቡ እየጎተቱ ወስደው ካህና ፊት አቆሙት። ዮሐንስም ጴጥሮስም ተከትለውት ነበረ። ያም ዮሐንስ በሊቅ ካህናቱ ዘንድ የተላመደ ነው እና ከጌታችን ከኢየሱስ ክርስቶስ ጋር ወደ ሊቅ ካህናቱ ቦታ ገባ። ጴጥሮስ ግን ተከልክሎ ከውጭ ቀረ። ይኸውም ደቀ መዛሙርቱ ደቀ መዝሙሩ ዮሐንስ ለበረኛይቱ ተናግሮ ጴጥሮስን አስገባው። በረኛይቱም ሴት ጴጥሮስን አንተም ደግሞ የዚህ ሰው ደቀ መዝሙር ወገን ነህ አለችው። እሱም አይደለውም አላት። አይሁድም ሎያልቱም ጭፍሮችም በዚያ ሌሊት ብዙ ብርድ ስለነበረ እሳት አንድደው የጫኑ ቁመው ይሞቁ ነበረ። ጴጥሮስም ከነርሱ ጋር እሳት ይሞቅ ነበረ። የካህናቱም አለቃ ሃና ጌታችን ኢየሱስም ስለ ደቀ መዛሙርታን ስለ ትምህርቱ ጠየቀው። ጌታችን ኢየሱስ መልሶ እኔ በዚህ ዓለም በግልጽ ተናገርኩ። አይሁድም ዘወትር በሚሰበስቡ በቤተ መቅደስና በምኩራብ እያስተማርኩ በግልጽ ተናገርኩ። በስውር የተናገርኩት አንድስ እንኳ የለም። እኔን ለምን ትጠይቀኛለህ? ነገሬን የሚሰሙት እነዚያን ጠይቃቸውን፣ የተናገርኩትን እነርሱ ያውቁታል። ይህን በተናገረ ጊዜ በዚያ ቆሞ የነበረው ከሉላያቱ አንዱ ለካህናቱ አለቃ እንዲህ ብለ ትመልስለታን ብሎ ጌታችን ኢየሱስ ክርስቶስን በጥፊ መታው። ጌታችን ኢየሱስ መልሶ ክፉ ተናግሬ እንደሆነ ስለ ክፋት መስክርብኝ በጎ ተናግሬ እንደሆነ ግን በዳኛ ፊት ለምን ትመታኛለህ? አለ። የኔ ተናገረ በስጋ እንደ በቱ ብቻ አይደለም ከስጋ ጋር የተዋደ ቃል ለምን ትመታኛለህ? አለ እንጂ በጥፊት ስለመመታቱ ባህር ተንቀጠቀጠች፣ ፈሳሽም ውሃ ወደኋላ ሸሸት። ያው ባህሪን የሚሆን አምላክ ልጅ የፊቱን መመታት አይታለች እና ሐናም ጌታችን ኢየሱስም እንደታሰረ ወደ ካህናቱ አለቃ ወደ ቀያፋ ሰደደው። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ከሩቅ ተከተለው የነገሩንም መጨረሻ ያይ ዘንድ ወደ ውስጥ ገባ። ካህናቱ የካህናቱም አለቆች፣ ህዝቡ ሁሉ ግን ጌታችን ኢየሱስን የሚገሉት ዘንድ የሐሰት ምስክር ይፈልጉ ነበረ። ነገር ግን አላገኙም። ከዚህ በኋላ ብዙ የሐሰት ምስክሮች መጡ። ደክመውም ክፉ ነገር አላገኙበትም። ደግሞ ሁለት ሰዎች መጥተው ይህማ የእግዚአብሔርን ቤተ መቅደስ አፍርሼ በሶስተኛው ቀን እሰራዋለሁ ያለው ነው አሉ። ማርቆስም ጌታችን ኢየሱስን ፀሐፊዎች፣ ካህናቱ የካህናቱም አለቆ ስለተሰበሰቡ ወደ ካህናት አለቃ ቦታ ወሰዱት ብሎ ተናግሯል። ጴጥሮስም እስከ ካህናቱ አለቃ ቦታ ድረስ ርቆ ተከተለው። ጴጥሮስም ከሎላ ልቶቹ ጋር በብርሃን በኩል ተቀምጦ ሳለ የሞቅ ነበረ። የካህናት አለቆችና ሕዝቡም ሁሉ ጌታችን ኢየሱስን ይገድሉት ዘንድ የሐሰት ምስክርን ይፈልጉ ነበር። ነገር ግን አላገኙም። በሐሰት የመሰክሩበትም ጊዜ ብዙ ሰዎች ነበሩ። ምስክርነታቸውም አልተስማማም። ሌሎችም የሐሰት ምስክሮች ተነስተው እንዲህ አለው እንዲህ ብለው ተናገሩ። ይህ እጅ የሰራውን መቅደስ አፍርሽ የሶስተኛው ቀን ሌላ እጅ ያልተሰራ እሰራለሁ እሰራለሁ ሲል እኛ ሰማነው ብለው ተናገሩ። ከዚህም ጋር ምስክርነታቸው አልተስማማም። የካህናቱ አለቃ ከአዳ መካከል ተነስቶ እኔ ይህንን ያህል ሲያሳጡ አንድስ እንኳ አትመለስምን ብሎ ጌታችን ኢየሱስን ጠየቀው። ጌታችን እየሱን ዝም አለ። ምንም አልመለሰም። ደግሞ የካህናቱ አለቃ የቡሩክ ልጅ ክርስቶስ አንተ ነህን ብሎ ጠየቀው። እውነትም የእግዚአብሔር ልጅ ክርስቶስ አንተ እንደሆን ትነግረኝ ዘንድ በሕያው እግዚአብሔር አማጽንሃለሁ አለው አለው። ጌታችን ኢየሱስ መልሶ እኔ ክርስቶስ እንደሆን እንኳን ትላለህ። ኖ ኃይል ባለው ስልጣን ሲመጡ ሲመጣ ታያላችሁ። የካህናት አለቃ ልብሱን ቀደደና እንዲህ አለ፣ ኖ ስድቡን ሰማችሁ፣ ለምን ምስክር ትፈልጋላችሁ? እንግዲህ ምን ትላላችሁ አላቸው? ሁሉም ሞት ይገባዋል ብለው ፈረዱበት። አይሁድም ከሰው ልጅ ይልቅ ደም ግባቱ በሚያምር በጌታችን በኢየሱስ ፊት ላይ ምራቅ ያበዛላቸው ዘንድ ባፋቸው ውሃ እየጨመሩ ምራቃቸውን 73 ጊዜ ተፉበት። ፊቴን አይቶ የሚድን የለም ብሎ የተናገረ ጌታችን ፊት ላይ ተፉበት። እሱ ግን ምራቃቸውን ተጸይፎ ፊቱን አልመለሰም። ጌታችን ኢየሱስም የሚያጸይፍ ምራቅ በፊቱ ላይ በመቀበሉ በኃጢያት የጠቆረና የኃጢያት ቀባ የተቀባ ፊታቸውን ደምበሰይ ቅባቱ ብሩሃ አደረገው። ራሱን በበትር በመቱት ጉንጮቹን መቶ ሀያ ጊዜ በጥፊ መቱት በጥፊና በትር በመቱት ጊዜ የተነሳ ፊቱን ጉንጮቹንም ቆሰሉ በራሱም ላይ ያሉ ቅስሎ የታያለቁ ሰባ ሁለት ያህል ናቸው አይኖቹም አፍንጮቹም ደም ምንጮች ሆኑ የያዙትም ሰዎች በጌታችን ኢየሱስ ክርስቶስ ይዘብቱበት ጀመረ ፊቱንም በጨርቅ ዳጅ የሸፍነው እየደበደቡት ክርስቶስ የመታ ማን ነው ተናገር ይሉት ነበረ ሌላም ብዙ ብዙ ይሰድቡት ነበረ ጴጥሮስም ከውጭ ተቀምጦ ሳለ አንዲት ብላቴና መታ አንተም ከገሊላው ሰው ከኢየሱስ ጋር ነበር ካለችው ይህን የምትዩ ሰው እኔ አላውቅም ብሎ በሕዝቡ ፊት ካደ። ወደ ደጅ ወጥቶ ሳለ ሌላይቱ ብላቴና አገኘችውም። ከዚያም ለቆሙ ሰዎች ከናዝሬቱ ከናዝሬቱ ሰው ከኢየሱስ ጋር ነበር ብላ ነገረቻቸው። ይህንም ሰው አላውቀውም ብሎ እየማለ ካደ። ጥቂትም ቆይቶ ሳለ ከዚያ የቆሙ ሰዎች መጥተው ጴጥሮስም አንተም እውነት የእርሱ ወገን በነገር ትታወቃለህ አሉት። ከዚህም በኋላ ይህንን ሰው አላውቀም ብሎ ራሱን እየረገመ ማለ። ሁለተኛም ዶሮ ጮኸ። ጌታችን ኢየሱስም ተመልሶ ጴጥሮስን አየው። ጴጥሮስም ዶሮ ሳይጮ ሶስት ጊዜ ትክደኛለህ ብሎ ጌታችን ኢየሱስ የተናገረውን ቃል አስቦ ሄዶ ያለቅስ ጀመረ። ጌታችን ኢየሱስም የጴጥሮስን መጸጸቱን ልቅሶ ተቀብሎ ሰላሳውን አንድ እያለ ሶስት ጊዜ ይቅር አለው። የመንግሥተ ሰማያትን መክፈቻቸው ሰጠው። ጌታችን ኢየሱስ ክርስቶስ ቸር ይቅር ባይ ነውና ጌቶቼ አብ ወልድ መንፈስ ቅዱስ አድራላችኋለሁ። መቤቴ ማርያም አንችን ማጽናለሁ፣ ማልዳለሁ። ጌታችን ኢየሱስ ክርስቶስ በነፍሱና በሥጋው በተቀበሉ መከራዎች ሁሉ ሁለተኛም በመቸንከሩ የእሾህ አግዴን ተቀዳጅተው በመስቀሉ ሞቱ፣ ወደ ሲኦልን በመውረዱ በጦር በመዋገቱ በመቀበሩ ኃጢአቴን ሁሉ ይቅር በለኝ፣ ከኃጢአታችን ፍዳ ሁሉ ታድነን ዘንድ ለዘላለሙ አሜን።